ሸሁምን አባቴ ነው የምለው። በቃ ቤሪ ስርቤ መግባቴ ነው ማለት ነው። ማለት፣ ማት ለምን? ቆይ እኛ ራሳችን የደንብ ፖሊስ ጣቢያ ወንድሟን ገላለች ብለን ለምን አናመለክትም? ማለት የእውነት ሞቶ ከሆነ ጉዳን እናያለን ማለት ነው። የዚህ ቤት አስተዳዳሪ መሆን እፈልጋለሁ። ታዲዮስ ወንድምሽን ገሎታል የተባለው እውነትም ምን? ቆይ አንቺ ባሌ ወንድምሽን እንደገደለ ማስረጃለሽ? ንገረኛ፣ ማስረጃለሽ ይ የዚህም ቤት ውሀ የጠጣ ከገባ አይወጣም፣ አሉ ምን አሉ ላለሁ እኔ ራሴ እዚሁ ገብቼ እንዲሁ ጥቅ ብዬ ቀርቼ የለ። እንዴ እንዴት አደርክ? ምስክርዬ፣ ምን አገባሽ? ማን ያገባሽ አለ። ምን ማለት ነው? ወይኔ ጠባለች። ወይኔ ጠቡ። ስማ የዛሬን አያርገውና፣ እኔ ጠባለች። ስንቱን ወንድ በፍቅሬ ጠጠ ጠብ ያረኩኝ ሰው ነበርኩኝ። ምን ዋጋ አለው? የት ይደርሳል፣ የተባለ ዛፍ ቀበሌ ቆረጠው አሉ። ውይ እንደብዳደርሽ፣ ብሪቱዬ፣ እረ አሳብዶ ያስቀርሽ። እዚህ ቤት አሳብዳ የምታስቀር እንጂ አሳብዶ የሚያስቀራለ ብለሽ ነው? ጠባለች። አሁን ብቻችን መሆን እንፈልጋለን። አይገርምሽ? ልክ እኔም ልልሽ ስል ይገርምሻል። ከዚህ ሸበላ ጋር የሆነ ጉዳይ ይዚ ነበር አይደል? እንደ ጅንኑዬ ጉዳይሽ በኋላ አይደርስም? እኔና እሱ ብቻችንም መሆን ፈለግን አልኩሽኮ እየሰማሽ አይደል? ምን ይገትርሻል? እሱማ ነገሩ ግርም አለኝ እንጂ ሰምቻለሁ። አሁን የዚህ ቤት ነገር እንደ ዘፋኙ እየሆነብኝ ነው። ወዲ ቁጭ ቤይ። ቆይ ምንድነው የምትይ? እዚ ገስቶን እዛ ያምራታል እዛ ገስቶን። እዚህ ያምራታል። ወያ አልፈታች፣ ወያ አላገባች፣ እንዲሁ ዝም ብላ ቆማ ልትቀር ነው። ጨርሽ ዘፈኑን ከሆነ ገና አዝማቻለሁ። አረ ጉንዳን ይዝመትብሽ። እንደኔ ጥቁሩ ጉንዳን ነው ወይስ እንዳንቺ ቀዩ ጉንዳይ? ጥቁሩ ጉንዳን ከሆነ ግን ይቅርብኝ። እንደኔ እንደዚህ ጥብቅ አድርጎ ከያዘ አይለቅም። እንደዚህ ራስሽ የማወቁ ጥሩ ነው። እናንተ እኮ በግድ ካላወቃችሁኝ አላችሁ እንጂ እኛ እኮ በቃ ራሳችን አውቀን አርፈን ተቀምጠን ነበር። ብርዬ፣ የእሱ እናት እኮ ናት እንደዚህ ቅብጥ ያደረገቻት። አሁንስ በጣም እየመረረኝ ነው። ሁሉንም ከዚህ ቤት ምንቀር አድርጌ ነው የማወጣቸው። እኔን ጥቁር ጉንዳን ትላለች፣ ራሷ ቀዩ ጉንዳን ነክሳ ከያዘች አትለቄ እ ቀስሎን እዚያ እዚህ ገስዶን እዚህ ያፍራታል። አሁን ስለ ሞተ ብሾ ወንድምሽ እናውራ። አልገባኝም። ቆይ ግን አንተ ይሄ ነገር ለምንድን ነው እንደዚህ ትኩረት ነው የሳበው? ወይ ደግሞ ምን አስበህ ነው? በቃ ተይ። ቆይ ቆይ፣ ምስክር አልገባኝም ምን ለማድረግ እያሰብክ ነው ነግሬሻለሁ አይደል ፍርቱናን ለማግኘት ስል ምንም አይነት ነገር አደርጋለሁ አረ ፍርቱናን የማታገኛት ከሆነ የታዲዮስን ወንጀል ሄደ ለፖሊስ በሙሉ ልትናገር ነው አስፈላጊ ከሆነ ያንንም ከማድረግ ወደኋላ አደለም እንደዛ የምታደርግ ከሆነ ደግሞ ዋነኛው ጸብ የሚሆነው ከኔ ጋር ነው ማለት ነው እንዴ ቆይ ምን ነው አንቺ አሁንም ድረስ ታዲዮስን ትወጂዋለሽ እንዴ አሀ ለካ ወንጀሉን በመደበቅ አብረሽ ተባብረሻል እኔው ራሴ እዚህ እኔን ልታካፍጠዩ እኔ የገረመኝ ታዲዮስ በዚህ ተራ ነገር እንዴት እንደተታለለ ብቻ ነው። እራሱም እኮ ቢሆን ወንድሜን አናትን ብሎ እንደገደለው በጭራሽ አይከድም። ለምን አይከድም? ዝም ብሎ አንቺ በቆፈርሽለት ጉድጓድ የሚገባ ሞኝ መሰለሽ እንዴ? አልገባኝም። ቆይ አንተ ከማን ወገን ነህ? ከኔ ነህ ወይስ ከሱ? እኔ አሁን በዚህ ሰዓት የፍርቱና ነገር ብቻ ነው የሚያሳስበኝ። ገባሽ? አልገባኝም። እስከዛሬ ድረስ የት ነበርክ? ወይስ እዚህ ቤት ስትገባ ነው ፍቅሩ ያገረሸብህ? ለሰከንድም ከሀሳቤ ወጣ ታቅም ብል ማን ያምነኝሆነ ይውል ምስክር። መጃጃሉን ተውና አሁኑኑ፣ አሁን ኑ ቤቱ ይለቀው። ውጣልኝ! ውጣልኝ! የት ነው የምወጣው? አረ እባክህ። እና አንተም እንደዛች ጠባለች ሚስጥሬን ይዘህ እያስፈራራ ከዚህ ቤት አልወጣም ብትል ነው? ውይ ስጠሩኝ ከቻልኩኝ አይደለ፣ ይገርማቸዋል። እድሜ በጣም ረጅም ነው። ወይኔ ጉድሽ ቆይ አንቺ ጠባለች፣ ለአንቺ ስል ከቤት እየት ሂጅ። ላውራልሽ የት ልጅ። ይቅርታ ቤድዬ፣ ያው የተካፈልን መስሎኝ። ግን ያው አንቺም ከከፈልሽኝ ያው በፍቅር ወደ አንቺ መጣለሁ ማለት ነው። ከማማ ጋርስ ብትሆኚ በግድ ሂጅ። ማላስወጣሽ ይመስልሻል? አሁን እኮ የዚህ ቤት ሚስጥር ፀሐይ ሞቆታል። የባቄላ ወፍጮ ሆኖ ማንም እየጠረጠረው ነው። ምን አባሽ ነው የምትቀባጭሩ አንቺ? ገርማችኋል ግንግርም ያለኝ የምስክር አጠራጠር ነው። ቆይ ግን ምስዬ፣ እንዴት ነው በዚህ መንገድ ያሰብከው? አጣቢ ባለበት አለቅላቂ አይጠፋ ምትል ነበረ። ትሙት ትዳን የማላቃ ታያቴ ማን ነው አጣቢ? ማን ነው አለቅላቂስ? መቼም ጋሼ ያጥባል ወይ ይታጠባል እንጂ መቼስ ማለቅለቁ ቦታ ላይ እግሩም የሚደርስ አይመስለኝም። ጠባለች፣ ለምን መናገር የፈለግሽውን በትክክል አትናገሪም? ጋሻ አጠቡ፣ አንቺ አለቀለቅሽ። ዋናው ነገር ልብሱ መታጠቡ አይደለም። እማማ ይምጡ እንጂ ከዚህ በኋላ እዚች ቤት ውስጥ አንድም ሰከንድ አላስቀምጥሽም። እመኝኝ ብሪቱ። በብላ ምን በወጣው ታዲ፣ እንትኑ ይበላዋል። እዚህ ደግሞ ምን ትሰራለክ? ፍርቱና ማውራት አለብን እኔ እናንተ የምናውራው ምንም ነገር የለም አሁን ታዲያ ሳይመጣ ቶሎ ውጣ ከዚህ አልወጣም ምን አው ታዲያው ስንፈርቼ ነው ከዚህ የሚወጣው እሱ ማን ስለሆነ ነው ከዚህ የሚወጣው እንደዛ ሲያንቆሽሽ ለነበረው ሰው ነው የሚወጣው ምስክር እሱ ያኔ አልፏል እሺ አሁን ታዲያ ምን ተገኘ አሁን ምን ተገኘ ትሰሚኛለሽ ያኔ እኮ ትዝ ይልሻል ቃል በቃል ከዛ አውሬ ጋር ከዚህ በኋላ አብሬ አልሆንም ነበር ያልሽ እኔ ከዚህ በኋላ ከሱ ጋር አልሆንም ከዚህ አውሬ ጋር በድጋሚ አብሬ መሆን አልችልም። እውነትሽን ነው ፍርቱና፣ ልመንሽ አዎመኔ የእኔና እሱ ነገር ያበቃለት ጉዳይ ነው። የእኔና ያንቺስ ነገር? የኔ እናንተ ነገር ምን ፍርቱና፣ እኛ ኮ ልጆች አይደለንም። በቃ መሆን ያለበት ነገር ሁላ ይሁን። ምስክር፣ እኔ ይህን ነገር ደጋግሜ ነግሬያለሁ። እኔ ለዚህ ነገር አሁን ላይ ዝግጁ አይደለሁም። ቆይሽና መች ነው ዝግጁ የምትሆኝ? ምስክር ብነግርሽ ምን ልታደርጊልኝ ነው? ሄደሽ ልታግዥልኝ ነው? ቆይ ምን እያልክ ነው አንተ? ኩየ እኔ እንግዳ ከሆነ የእውነት ጋሼ፣ ግን በፍጹም በፍጹም አንተ መምታት አልነበረባት። ታዲዎስ ነው እንደዚህ ያደረገው። ድሮም ሴት የላከው ጅብ አይፈራም። ማደል የሚባለው ማን ነው? ጅብ ጅብ አይፈራም ነው የሚባለው እንዴ? ስለዚህ በፍርቱና የተነሳ ነው እንደዚህ የደበደበ። እውነቴን ነው ጋሼ። ዛሬ ገና ፍርቱናን እንዴት እንደሚወዳት አሳዩ። የእውነት ማናት ያቺ የፈረንሳዩ ባለስልጣን ሚስት ራሱ ባሏን እንደዚህ ያልጠፈጠፈችው? አሁን በጣም በዛ ሺ እንዲህ ነች። ና መደፋፈር። ብሪቱ ብቻዋን ትጣላ እንጂ ጋሼን እንደሆነ እውነቴን ነው ማንም አይጠላቸውም? ይልቅ ምስዬ አሁን ማንም የለም ብቻችንን እኮ እና፣ ምን እያልኩ መስሎህ ነው? ልሽልህ እኮ ነው ያልኩ። እኔ ሌላ ቦታ ልጅ ታውቂያለሽ፣ አንድም እዚህ ቤት አኝዮን ሽብኝ አንቺ ነሽ። አኝዮ አኝዮ ማለት ቆይ፣ ይሄ የማይታኘከው ስጋ ነው አይደል እንዴ? ቆይ፣ እኔ እንደዚህ ከተባልኩኝ ቤሪ ራሱ ምን ልትባል ነው? በግድ ያው ጋሼ ላይ ጥብቅ ብላ ይቀርች በግድ አሁን ኧረ ምስዬ ተመቸኝ የእውነት አንተም አንተም ወግ ደርሶክ ውጭልኛልክ ሴትዮ መቀባጠሩን ተይና ዞር በይ ካጠገቤ አንተ ራሱ ለምን አትወጣም ሲጀመር እዚህ ቤት አንተን ማን አዛዥ አደረገ ኧረ ተው ግን ነገ ወርዳችሁ መዋረዳችሁ ላይ ቀር ክብራችሁን ጠብቁ ታቡ እንዲያውም ልክ ነሽ እኔ ከዚህ ቤት ብወጣ ይሻላል ቆይ ወንዶች ሁሉ ሲያዩኝ የሚሸሹት ለምንድን ነው ቆይኔ፣ ምን ነው ብሪቱን የሚመስለው? በሞትኩት ምስዬ፣ እኔ አፈር ልበላ ነው እና አፈር በበለው ምንህ ምን ነው? እስኪ ይጥ ወደ ዘበና እዚህ እኮ ለራስሽ ብዬ ነው ምስዬ። እሺ የቱ ጋር ነው ምስዬ? እሺ ንገረኝና፣ ልሽ አይሻልም? ምስ እኔ ወይ ብታወልቀው እኮ በደንብ ለማሸት ይመቸኝ ነበር ምስዬ። ቃጭ ውይ ውይ! አንተ እንትን አዎ፣ አብጧል አብጧል። አንተ ውስጥ ገላኩስ ገብቶ እንደዚህ ከስር ነው እንዴ? ገባልህ? ምኑን ተረፍከው? እስኪ አንቺ ደሞ ተይኝ። እሺ ታዲያ ማን ድንበርህን እለፋለክ? ፍርቱና ፍርቱና እንደሆነ የጋሼ ናት። ለነገሩ ይበለኝ፣ እኔ እኔ ጥፋተኛ፣ ለእሷ ልቤ መስጠት አልነበረብኝም። አይ ምስዬ፣ የሁላችንስ ልብ ትክክለኛው ሰው ጋ ነው ብለህ ነው የኔ ልብማ እኮ ይኸው በየቦታው እንደ ስሜ ጠብ ጠብ ጠብ እያለ ልቤ ተንጠባጥቦ አለቀ እኮ ምስዬ። እኔ የምልህ ምስዬ፣ ቆይ ልቤና አንድ እያውን ሰብሰብ አድርጌ ለምን አንተ ጋር አላስቀምጠውም? ወይኔ፣ በቃ እኔና ብሪቱ ፈላጊ አጣን ማለት ነው። ብሪቱ እንኳን ትንሽም ቢሆን ፈላጊ አላት፣ ይኸው በሜካፑ ኃይልም ቢሆን እኔ ግን ይኸው፣ እሲቹ እድሜ ይንፈጃት፣ ምንም ይፈልገኝ ሰው የለም ጓደኛዬ ነው ብዬ መቼም አላዝንለትም። ውሽ ብሽ ይቅርብ ምስዬ ይቅርብ። እልህ እኮ ጩቤ ያስጫብጣል ነው ያስጣል ይባላል። ይቅርብ። ይልቅ ምስዬ የቱ ጋ ነበር? ከጭንቅላት ውጭ ወደታች ቦታ እየመጣ እያበጠ ነገር ካለ በደንብ ልሽ በል። ከሆነ ማን እንደሚያሸንፍ እናያለን። አትፈር። ራፊንጃ እንጂ ምን እየሆንሸ ነው? ላይልህ እኮ ነው። ያምሻል እንዴ? ምንድን ነው የምታየው? አይ እንግዲህ የፊትን ችግር እኮ ታች ካገኘሁት ብዬ እኮ ነው። ተይ እንጂ፣ ዶክተር ጠባለች፣ ደፋር ቆይ። ግን አንተ መቼ ነው ራስን መቆጣጠር የምችለው? ናቅፎ እስኪ ስመሽ፣ ዝም ብዬ ልጠብቀው እኔ ያኔ። ብሬቱ ናቅፈስ ስማት፣ እንደዚህ ብዬ አለው። ለእሱ እኮ ደጋግሜ ይቅርታ ጠየኩሽ። አርለም ወደ ኋላ እንመለስ አይደል? ግን ቢገባ፣ ችግር እየፈጠረ ያለው ከኋላ አሳልፈን የመጣ ነው ነገር ነው። ይሄ ሁሉ ችግር እያሳለፈን ያለው በአንተ ስህተት ምክንያት ነው። አሁንም ቢሆን ያንን የማይረባ አጠገብሽ ካገኘት እጅን እሱ ላይ ማንሳት አይቀር። ያንን አድርግና እኔን እዚህ ቤት የምታገኘኝ ይመስላል። ለነገሩ እስከ አሁን ድረስም እዚህ ቤት ለምን እንዳለው እኔ አላውቅም። እሺ በቃ ይቅርታ። ድዴን ያወለከው እኮ እኔን አይደለም። መቼም ያንን የማይረባ ሄደህ ይቅርታ ጠይቃት። ትኝ ማርል ቢገባክ። ያ የማይረባ የምትለው ሰው አንድ ሰሞን የአንተ የምር ጓደኛክ ነበር። አሁን ግን ጠላቴ ነው። አንተ በጣልከኝ ጊዜ ሊያነሳኝ ስለሞከረ ነው አደል፣ ጠላትክ የሆነው? አልገባኝም። ቆይ አሁንም ለሱ ጥብቅና የቆምሽለን ነው? ዴ ከስራ አስተኝተክ እንደዛ እንደ ቅሪላ ስትቀጠቅጠው በጣም ነበር ያሳዘነኝ። ይሄ ልጅ እኮ ያለ አጥያቱ ነው ይህ ሁሉ ዋጋ እየከፈለ ያለው። አሁንም እንዳኮረፍሽ ነው? ካኮረፍኩስ አሁን እኔ ነው የማኮርፈው።

መጀመሪያ ተረጋጋ አንተ እማትረባ እንዲህ ስለኔና ስለአንተ ለዛች ወረኛ ሾካካ ታወራለህ ታዲያ ስልኬን አለማንሳትሽ ሳያንስ ቴክስቴን ምንም አላቅልም ምናምን ብለሽ ስትመልሺልኝ ምን ላድርግሽ ታዲያ እና

ጥሩ እንግዲህ አሁን አንቺም ጨዋታውን ቀይሩ እኔም ደግሞ መግደል ቢያቅተኝ እንደ ባለፈው መሞት አያቅተኝም እሺ ወይኔ ጉድሽ ቤሪ አንተ አንተ ዳጊ ጠብቀኝ እስኪ እሺ ከየት ነው እባክሽ ኧረ አንተ ራሱ ከየት ነው እባክህ ቆይኔ የሚለው ብሪቱ እኔን ስተኝ ለምንድን ነው ብርር ብላ ሄደች ማለት አይተሽናል እንዴ ለማንኛውም ነብር አየኝ ተበለ። በእርግጥ የታየኝ አንድ ነገር ብቻ ነው። ይቅርታ፣ አሁን ጥሩ ስሜት ላይ አይደለሁም። በዚህች ላይ እስኪ ስልክሽን አስቀምጫት። ቤሪ፣ ዳጊ እራቱን ለመብላት ተስማምቻለሁ። ምንም ነገር እንዳቀባጥረ እስኪ። አንቺ ምን የሰው ቴክስት ታነቢያለሽ? እንዳይደብርሽም። እንዳንቺ ፍቅረኛ ናት ቤሪ የሚባል ስም ስላላት ነው። ምንድን ነው? ከገባኝ በኋላ ማስረዳቱ ተገቢ ነው። ለማንኛውም መልካም ቀን። እታለም ግን የት ሄዳ ነው ዛሬ ቀንም ሙሉ አላየዋት እኔ እንጃ፣ ወይ የሆነ ቦታ ወጣ ብለናል። እኔ ግን እሷ ነች አሳዘነች። አንዳንዴ ፍላጎቷ ምን እንደሆነ ራሱ ጭራሽ አላቅም። ስትፈልግ ምስክርን ቤት ታመጣዋለች። በቃ አንተ ሁሌም አንተን የሚያስጨንቅህ የምስክር እዚህ ቤት መምጣት ነው አይደል? መጨነቅ የለብህም እያልሽ ነው? ከፈለገች ለምን አታገባውም? ምን ያስጨንቀሃል አንተ? የምጨነቀው ለእሷ መስሎች ነው እና አሁንም እኔን በምስክር እየጠረጠርከኝ ነው? አላውቅም ግን የሆነ ተንኮል አስቦ የመጣ ግን ይመስለኛል። የምን ተንኮል ሲጀምር ሚስት ትመስለኝ አንተን ለማሸበር ቤት ድረስ ይዛው የመጣችሁ። ከዚህ በኋላ እስር ቤት ገባት አለው እንጂ መልሼ በፍጹም ከሷ ጋር አልሆንም። የእኔ እናንተም ነገር በጣም ያሳስበኛል። ታዲ ቆይ የሆነ ቀን አስፈራርታክ ወደ ራሷ ካረገች ከእኔ መጨረሻ ምንድን ነው የሚሆነው? እባክሻውን ስለ ፍቅራችን ናስብ። ይህን ነገር እንዳደርግ አትገፋፋኝ። በተለይ ትናንትና ማታ በጣም ሳስብበት ነበር። ምኑ ነው የምታስቢበት? ደግመ ከሰበርከኝ እሞታለሁ እያልኩህ ነው። እኔ ደግሞ ደግሜ አልሰብርሽም እያልኩሽ ነው። በምን አወቅ? ሲጀምር አሁን ላይ እኮ አንተ ራስክ የራስክ አይደለህም። ብሬቱ ናት እንደፈለገች እያንቀሳቀሰች ያለችው። በእርግጥ ልክ ነሽ። አንዴ ቃል ስላስገባች ነው እንጂ ያንን እባብ አይኗን እንኳን መልሼ ማየት አልፈልግም። ወይ ደግሞ እኔ ያልኩን ነገር አድርግ። አሁን ሆኑ ሄድና እኔ ለመግደሌ ምን ማስረጃ አለሽ? በላት። እሺ ከዚህ በኋላ ለፖሊስ ነግራ ወንጀሉ ይጣራ ቢባልስ? እሺ ቢያንስ የተቀበረበትን ቦታ አሳይኝ በላት። እንደገደልኩት እርግጠኛ ነኝ አልኩሽ አይደለም እንዴ? አሁን ያንንም ማወቅ ምን አስፈለገ? እኔ ካስፈለገኝስ? በእርግጥ እኮ ልክ ነሽ። እሷም ከተጠያቂነት አታመልጥም። ቢያንስ ወንጀሉ መፈጸሙን እያወቀች ለፖሊስ አለመጠቋማ ራሱ ሊያስጠረጥራ ትችላል። ከፈለግ ደግሞ እሷንም ይዘሃት ልትገባ ትችላለህ። እንዴት? ወንጀሉን አብራኝ ነው የፈጸመችው ብለት ነዋ። እሷ ተንኮል ካሰበች አንተስ ማሰብ ያቅተዋል? ሊመሰክርብን የሚችል ማንም ሰው አብሮን አልነበረም። አይገርም! በዚህ መልኩ አላሰብኩትም ነበረ። ይኸውልህ አንተ እሷን ልትቀድማት ይገባል።